በጣም ጤና ይስጥልኝ ውድ የሶሎዶ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለእለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። በቀዳሚነት የምናየው መረጃ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አዲሱን የመንግስት መስሪያ ቤቶች አደረጃጀት አጸደቀ። ፕሬዚዳንቱ የክልሉ ካቢኔ ስብሰባ የጠሩ ሲሆን በዚህም ካቢኔው በሲቪል ሰርቪስ ቢሮ በተዘጋጀው የመስሪያ ቤት አደረጃጀት ላይ ሰፊ ውይይት ካደረገ በኋላ በሙሉ ድምጽ አጽድቀዋል። ይህ ዝግጅት ከመሰረቱ የነበረውን አደረጃጀት ሙሉ ለሙሉ የሚለውጥ ሳይሆን የነበረውን ኔትወርክ ለማስወገድ የተቋማቱን የሰው ኃይል ውጤታማነት ለማረጋገጥ ከሁሉም በላይ ደግሞ የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ የሚያደርግ መሆኑ የክልሉ ጊዜያዊ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። የኤጀንሲዎቹን መልሶ ማዋቀር ያስፈለገበት ዋናው ምክንያት የፕሪቶሪያን ስምምነት በቅርብ ጊዜ ውስጥ ሙሉ በሙሉ ተግባራዊ ለማድረግ ለሚያስችሉ አወቃቀሮችን ለማስተዋወቅ ነው ብለዋል። ፕሬዚዳንቱ ጀነራል ታደሰ ወረደ በአዲሱ አደረጃጀት ውስጥ ከተካተቱት ኤጀንሲዎች አንዱ የፕሪቶሪያን ስምምነት አፈጻጸም የሚቆጣጠር ሴክሬታሪያት ነው ብለዋል። በአንጻራዊነት የተፈናቀሉ ዜጎች መመለስ፣ ከፌዴራል መንግስት ጋር የፖለቲካ ውይይት ማድረግ፣ የትግራይን ሰራዊት ትጥቅ ማስፈታትና ወደ ሰላማዊ ኑሮ መቀላቀል የመሳሰሉትን በፕሪቶሪያ ስምምነት ላይ የተመሰረተ ነውም ብለዋል ፕሬዚዳንቱ። በመጪው ዓመት የትግራይ ሕዝብን አንድነት ለማጠናከር መንግስትና የፖለቲካ ፓርቲዎች በጋራ እንደሚሰሩም ተናግረዋል። የፖለቲካ ባህሉ በስምምነት በመስማማትና በመከባበር ላይ የተመሰረተ መሆን እንዳለበት ፕሬዝዳንት ታደሰ ወረደ አክለው ተናግረዋል። በትግራይ የተመጣጠነ የፖለቲካ ባህል ለመገንባት ቀጣይነት ያለው ስራ እንደሚያስፈልግም ተናግረዋል። ፕሬዝዳንት ታደሰ መንግስት ከወረዳ እስከ ከዞን እስከ ዞን ያለውን ግንኙነት በቀጣይነት ተግባራዊ በማድረግ በትግራይ ህዝብ መካከል ያለውን አንድነት አጠናክሮ እንደሚቀጥልም ተናግረዋል። በአዲሱ ማስተካከያ ቀደም ሲል የነበሩት የካቢኔ ሴክሬታሪያት ታጥፈው ቢሮዎች ለፕሬዝዳንቱ በቀጥታ ተጠያቂ እንዲሆኑ እና አንድ ምክትል ፕሬዝዳንት እንዲኖር ካቢኔው በሙሉ ድምፅ አጽድቀዋል። የፕሬዚዳንቱ ጽፈት ቤት ኦፊሻላዊ ድረገጽ እንዳስታወቀውም በቅርብ ጊዜ ውስጥ ውስን ያመራር ለውጦችም ይደረጋሉ ተብለዋል። የሕወሃት ታጣቂዎች ማህተም የመንጠቅ ፕሮግራማቸው አሁንም ቀጥለዋል ተባለ። በትናንትና ዕለት ሚያዚያ 3 2017 ዓ.ም በትግራይ ክልል ደቡብ ምስራቅ ዞን ወጀራት ኢስራ አዲ ወረዳ የአስተዳዳሪውን ማህተም ነጥቀው የራሳቸውን ካድሬ በአስተዳዳሪነት የሾሙ ሲሆን በራያ ባላ ማጣም ከተማ የማህተም መንጠቅ ስራቸው ሊጀምሩ እቅድ እንዳወጡና እንቅስቃሴዎች ሊጀምሩ መሆኑን መረጃዎች እየወጡ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የዘጠኝ ወራት የእቅድ አፈጻጸም ግምገማ ተካሄደ። ዛሬ ሚያዝያ 4 2017 ዓ.ም ተመረተ የሀገሪቱ የዘጠኝ ወራት የእቅድ አፈጻጸም ግምገማ የተካሄደ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸውም ዛሬ በተለያዩ ዘርፎች የተከናወኑ 2017 ዓ.ም ተመረተ የዘጠኝ ወራት የእቅድ አፈጻጸም መገምገም ጀምረናል። በግምገማችን የሚቀጥሉትን ሶስት ወራት ስራዎቻችን እቅድ ለማጠናከር የሚረዱ ውይይቶች እናካሂዳለን እስካሁን ያሳካነው የስራ ውጤት ሰፊ ቢሆንም ስኬታችን ሳያዘናጋን ለበለጠ ከፍታ የሚያነሳሳ ሊሆን ይገባል ሲሉም አስታውቀዋል። የኢትዮጵያ ዩኒቨርሲቲ ተማሪዎች በሁዋዌ ሲድስ ፎር ዘ ፊውቸር ቴክ ፎር ጉድ ግሎባል ውድድር አሸናፊ ሆኑም። ውድድሩ ለ11 ቀናት የቆየና ሚያዝያ አንድ የተጠናቀቀ ሲሆን በቻይና ቤጂንግና ሼንዘን የሚገኙ የቴክኖሎጂ ማዕከሎችን ጉብኝትና የተግባር ስልጠናዎችን ካካተተው ዝግጅት ጋር የተካሄደ ሲሆን ውጤቱ ይፋ የተደረገው ሚያዚያ 3 ቀን 2017 ዓ ም ነው። በስድስት ተማሪዎች የተወከለው የኢትዮጵያ ቡድን ተማሪዎቹን ከአዲስ አበባ፣ ሀረማያ፣ ጅማ፣ ወልቅጤና አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎችን አሰባስበዋል። በውድድሩም ከሞሮኮ፣ ደቡብ አፍሪካ፣ አርጀንቲና፣ ኤርላንድ፣ ማላዊ፣ ቪየትናም፣ አረብ ኤሚሬት እና ሌሎችንም ጨምሮ ከዓለም ዙሪያ ከተወጣጡ አስራ ሁለት ልዩ ቡድኖች ጋር ተወዳድረዋል። የሲድስ ፎር ዘ ፊቸር ግሎባል አምባሳደር የሆነችው ኢትዮጵያዊቷ ተማሪ አሲያ ከሊፋን በዝግጅቱ በእንግድነት ተገኝታለች። ተማሪዎቹ የእንስሳትን ህመሞች አስቀድሞ ለመለየት በዘጋጀውና በአርቴፊሻል አስተውለት በጎለበተው ኤርሊቬት በተሰኘው ፕሮጀክታቸው የተወዳደሩ ሲሆን በዚህም ትኩረት ለመሳብ ችለዋል። የፈጠራ ፕሮጀክት ከተባበሩት መንግስታት የዘላቂ ልማት ግቦች በተለይም ግብ ሁለት ዜሮ ረሃብና ግብ 15 ህይወት በምድር ከሚለው ጋር የተጣጣመ በሆኑና በግብርናና በእንስሳት ጤና ላይ ያሉ ወሳኝ ተግዳሮቶችን ይፈታል ተብሎ እንደሚታመን በውድድሩ ተብራርቷል። የህዋዌ ኢትዮጵያ የህዝብ ግንኙነት ዳይሬክተር ሚስተር ሉሚንግዮ በቡድኑ ስኬት የተሰማቸውን ደስታ ገልጸው ድሉ የኢትዮጵያውያን ወጣቶች ልዩ ችለታና ፈጥራ የታየበት ነው ብለዋል። አክለውም መጪ ትውልድ ከጊዜ ወደ ጊዜ እያደገ በመጣው የቴክኖሎጂ ገጽታ ውስጥ እንዲበለጽግ በሚያስፈልገውና ድጋፍ እና እድሎች ማመቻቸቱን ለማስቀጠል ህዋዌ ቁርጠኛ መሆኑን ገልጸዋል። ቡድኑ ለዓለም አቀፋዊ ውድድር እድል ያገኘው በግንቦት 2016 ዓ ም በኢሳውራ ሞሮኮ በተካሄደው የክፍለ አህጉራዊ የቴክ ፎር ጉድ ውድድር ወቅት ከ17 የአፍሪካ ሀገራት ከተውጣጡ 28 ቡድኖች ጋር ተወዳድሮ አንደኛ በወጣበት ወቅት መሆኑም ይታወሳል። በዓለም አቀፍ ደረጃ እንደ ኤሮፓውያኑ አቆጣጠር በ2008 የተጀመረው የህዋዌ ዘ ፊቸር ፕሮግራም በሀገር ውስጥ ያለውን ውድድር ከኢትዮጵያ ትምህርት ሚኒስቴር ጋር በመተባበር የሚያዘጋጅ ሲሆን ለተሳታፊ ተማሪዎች ከውድድሩ ባለፈ የሰው ሰራሽ አስተውሎት ኤአይ፣ ክላውድ ኮምፒውቲንግ፣ አምስተኛ ትውልድ፣ ሳይበር ደህንነት፣ አይኦቲ እና ቢግ ዳታን ጨምሮ በቴክኖሎጂዎች ላይ አጠቃላይ ስልጠና የሚወስዱበት እድል ያመቻቻል። ቻይና ከአሜሪካ በሚገቡ ሸቀጦች ላይ የጣለችውን ቀረጥ ወደ 125 በመቶ አሳደገች። በቻይናና በአሜሪካ መካከል ያለው የንግድ ጦርነት ተባብሶ ቀጥሏል። ከዚህ ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉት የታሪፍ ጭማሪን ተከትሎ ቻይና ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ መጣሏን ይፋ ማድረጓ ይታወሳል። ቤጂንግ እዚህ ውሳኔ ላይ የደረሰችው ትራምፕ በቻይና ላይ የጣሉትን ታሪፍ ወደ 145 በመቶ ከፍ ካደረጉ በኋላ ነው። የትራምፕ ታሪፍ ጭማሪ የአሜሪካ አክሲዮን ስቶክ ገበያ እንዲዋዥቅ ምክንያት ሆነዋል። አሜሪካና ቻይና አንዳቸው በሌላቸው ላይ የሚጥሉትን ታሪፍ ከፍ በማድረግ እርስ በርስ የታሪፍ ውክክር ውስጥ መግባታቸው አስጊ መሆኑን የምጣኔ ሀብት ባለሙያዎች ተናግረዋል። ፕሬዚዳንት ዢ ጂንፒንግ በአውሮፓ ኅብረትም ከቻይና ጎን በመቆም የአሜሪካን የምጣኔ ሀብት ጭቆና እንዲታገል ጠይቀዋል። በታሪፍ ጦርነት ማንም አሸናፊ አይሆንም ብለዋል። ትራምፕ ግን ከቤጂንግ ጋር ድርድር በማድረግ ለሁለቱም ሀገራት የሚጠቅም ስምምነት ላይ እንደሚደርሱ ተስፋ ያደርጋሉ። ይህ የንግድ ጦርነት የተጋጋለ ሄዶ የምጣኔ ሀብት ድቀት ያስከትላል የሚል ስጋት በብዙዎች ተፈጥረዋል። ትራምፕ ከፍተኛ ታሪፍ በተጣለባቸው ሀገራት ላይ የተላለፈው ውሳኔ ተፈጻሚነት ለዘጠና ቀናት እንዲዘገይ ወስነዋል። ስልሳ የሚደርሱ ሀገራት ላይ የተጣለው ቀረጥ ተፈጻሚ መሆን በጀመረ በሰዓታት ውስጥ ነው ትራምፕ ያልተጠበቀ የፖሊሲ ለውጥ በማድረግ የከፍተኛውን ታሪክ ተፈጻሚነት እንዲዘገይ ውሳኔ ያስተላለፉት። በዚህ መሰረትም ከሀገራቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነው አስር በመቶ ቀረጥ እንዲሆን ተደርገዋል። የትራምፕ ታሪፍ በዓለም አቀፍ ገበያ ትልቅ የሚባል ለውጥ ያመጣ ሲሆን፣ ባለፈው ሳምንት ወርቅ ታይቶ በማይታወቅ ሁኔታ ዋጋው በከፍተኛ ሁኔታ ጨምረዋል። ተንታኞች እንደሚሉት ቻይናና አሜሪካ የገፉበት የታሪፍ ጦርነት በሁለቱም ሀገራት ንግድ ላይ መዋዠቅ ሊያስከትል የሚችልበት እድል ሰፊ ነው። ፕሬዚዳንት ዢ ጂንፒንግ ከሌሎች ፕሬዚዳንት ትራምፕን ከሚነቅፉ ሀገራት ጋር ውይይት እያደረጉ ነው ተብለዋል። ከስፔን ጠቅላይ ሚኒስትር ጋር ከተወያዩ በኋላ የአውሮፓ ህብረት እንዲደግፋቸው ጥሪ አቅርበዋል። በቀጣይ ሳምንት ካምቦዲያ፣ ቪየትናም እና ማሌዥያ ይጎበኛሉ ተብሎም ይጠበቃል። የሆንግ ኮንግ የአክሲዮን ገበያ ዛሬ 8 ነጥብ 5 በመቶ አሽቆልቁለዋል። የአሜሪካ የንግድ ዘርፍ ተወካይ ጄምሰን ግሬር በበኩላቸው አሜሪካ የንግድ ዘርፍ ውስጥ የተለያዩ አማራጮችን ማቅረብ አለባት ብለው ከቻይና በሚገቡ ምርቶች ላይ ብቻ መተማመን አደገኛ ነው ሲሉ ገልጸዋል። የፈረንሳይ ጠቅላይ ሚኒስተር ፍራንኮይስ ባሪው በበኩላቸው ቻይና አሜሪካን በንግድ አጋርነት ልትተካ እንደምትችል ይህን አስፈሪ እንደሆነ ተናግረዋል። የአውሮፓ ህብረት በአንድነት እንዲቆምም ጠይቋል። የኤርላንድ የገንዘብ ሚኒስተር ፓስኮል ዶንሆ በዓለም ገበያ ለውጥ እያየን ነው ብለዋል። ከአውሮፓ ህብረት የፋይናንስ ሚኒስተር ጋር በፖላንድ መዲና ዋርሰው ከተገናኙ በኋላ የአውሮፓ ህብረትንና የዩሮን ዋጋ ለማስጠበቅ በጋራ መቆም አለብን ሲሉም ተናግረዋል። ባለፉት ቀናት የአሜሪካ ዶላር ዋጋ በገበያው ላይ በሶስት ዓመታት ውስጥ ባልታየ መጠን ቀንሰዋል። ከሌሎች ሀገራት መገበያያ ገንዘቦች አንጻር ዶላር ዋጋው ቀንሶ ተገኝተዋል። መረጃው ቢቢሲ አማርኛ አስነብቦታል።